ሁለት ሳምንት ይሆነዋል። ከዛ ሁለት ሳምንት ምን አለች? ከዛ ወንድምሽን በስንት ቀን ውስጥ ስራ አስገባዋለሁ ብሎሽን ሰጠሽ? በመጀመሪያ ወንድሜና የወንድሜ ጓደኛ ደላላ ቤት ነበሩ ማለት ነው። እና እኔ ደላላ በግሩፕ ፈልጌ ስራ አገኘው እና ወሰደው ማለት ነው። ስራ ሊያስገባው አስራ ስምንት ቀን ነበረ። አስራ ስምንት ምናምን ያለው ቀን ማለት ነው። የለውም ነበረ ወንድሜ፣ ጓደኛው ግን ገና እንትን ላይ ነው ካንስል አላደረገው ነበረ። ባለቤቱ ማለት ነው፣ አሰሪው እና የሁለቱንም በሌላ ሰው በአካውንት ላኩለት ማለት ነው። ልጆቹ ሄዱ እዛ ስንት ሰዓት ሙሉ ካቆሙ በኋላ ቢያንስ ስራ አስገብተሃቸው ብሩ ልላክልህ ስለው፣ አይ አይደለም ስራ ቤት ያላስገባቸውም ወደ ቢሮ ያለ ማለት ነው። ራያ ትግራይ አረ ሀቡ በማርያም ይህን እያች ነው ችግር ላይ ነን። የገንዘብ አይደለም ብለች ከጻፍ ትገቢያለች። የገንዘብ ከሆነ አትገቢ። የገንዘብ ወረፋ ብዙ ስላለብን እና ልክ እዛ ፀሐይ ላይ ስለነበሩ እሺ በቃ አስገባለሁ ብዬ የሆነ ማቀው ልጅ ነበረ እሱም ደላላ ነው። እሱ ላከለት ማለት ነው አንድ ሺ ዘጠኝ መቶ ብር ለሁለቱ እና አንደኛውን አስገባው ፈርኒቸር ስራ ወንድሜም ማለት ነው ጓደኛውን ግን አላስገባውም ነበር የሆነ ስራ አስገብቶ ሽቶ ፋብሪካ በጣም ሩቅ ነው እንደገና ደግሞ አይዲያ ያሰሩም ስለዚህ እኔ ካንስል ለመደረግ አልፈልግም አለይ ማለት ነው እና እዛ ሳምንት ተቀምጧል ማደሪያ ራሱ እንዲገባኝ ትፈልጊያለሽ እሺ እማዬ ከበይ ከፈለግሽ፣ እኔ በጣም ብዙ ነገር ስለምሰባው ስድብ ያለ ነገር አይገባኝም። ባጭሩ አንቺ ወንድምሽን ስራ ለማስገባት የኮሚሽን ዘጠኝ መቶ ድርሃም የከፈልሽው ወንድምሽን መቼ ስራ ሊያስገባው? ለምሳሌ ዛሬ ክፈይ፣ ነገ አስገባዋለሁ። መቼ ከፍለሽ መቼ ሊያስገባው? ተነጋግራችሁ ቀን ይዛችሁ፣ ቀን በዚህ ቀን በይው ወንድሜ ስራ አስገባው። ያው ስራ ግን ወረቀት አያሰሩም ነበረ

ይሄኛው ደላላ ከኢትዮጵያ ያመጣው አይደለም። እዚህ ነው እዚህ ነው። እንትን መማሪ በዘጠኝ መቶ ድርሃም ከኢትዮጵያ አይመጣም። እኔ ያልኩት ከደላላው ጋር ስትስማሙ ዘጠኝ መቶ ድርሃም ከፍ ወንድም ስራ ስታስገባለች እስከ ስንት ስራ ትቀይሯለች? አንደኛው ያስገባው ስራ ባይስማማው እስከ ስንት ስራ? ለምሳሌ ዘጠኝ መቶ ድርሃ ሁለት ስራ ጠይረዋለሁ። ወንድም ሁለቱም ካልተስማማ ሁለቱም ትሎ ቆጣ ሌላ ዘጠኝ መቶ ድርሃ ሶስተኛ ስራ እንዳስገባው። አሁን ስተረባሽ ስንት ስራ አላስገባውም፣ አንድ ስራ አስገባው እና ያ ስራ ደግሞ ወረቀት አያሰሩ አስራ ሁለት ቀን አሰርተውት፣ ከዛ የደላላ ደላላ ነበር አሳልፎ የሰጠው እዛ ስራ ቦታ ያሉ ልጆች ወረቀት ይሄ አያሰራም። ይሄ ሰውዬ እያመጣ እዚህ ጥለናል፣ ወረቀት ሳይሰራልን ህገ ወጥ እንሆናለን። እባክህ ሰው ካለህ አዲስ ስለሆን ቁጣና እንድንሞክር ይሉታል። ስለዚህ በዘጠኝ መቶ ድርሃም አንድ ድግ ያለው ማለት ነው። አንድ ሰው አንድ ደላላ ዘጠኝ መቶ ድርሃም ከፍዬው ስራ አስገብቶኝ በአስራ ሁለት ጫሜ ስራውን ሰውዬው ወረቀት ድርጅቱ ወረቀት ስለማያሰራ ብዬ ጥዬ ስወጣ የሚመለስልኝ ብር የለም። ስምምነታችን ቤት ነበር ነው ኔ ጥያቄ። የእሱንማ መለሰልኝ፣ ግን የዛኛውን አልመለሰልኝም። አብሮት ጓደኛው ሄዷል። እዛ ደላላ ቤት ጓደኛ ነበረው። ወንድሜ ከሱ ጋር ነው የላኳቸው። ሁለቱም የወንድሜ መለሰልኝ ቀረማ። ውስጥ ሊገባ ስድስት ቀን ሲቀረ ወንድምሽ ከፈለግሽ ወሰጂ፣ ቀረማ ውስጥ ሳይገባ የምታረጊው ነገር ካላ ላይ። ይሄው መቶ ምንም ነገር እንትን አላለም። ቁጭ ነው ያለው ማለት ነው ማለት ምንም መሰራት አይችልም። ቀረማ ውስጥ ገብቷል ኦልሬዲ። ጓደኛዋ ጓደኛዋ ትላይ አካውንትሽ ፕራይቬት ነው ሀቡ የብር አይደለም እዚህ ወንድም እኔ ነኝ የከፈልኩት እዛ ደላላ ቤት ተቀምጦ ስለነበረ እሱም ቀራማ ውስጥ ከሚገባ ብዬ እኔ ነኝ እንዲያረኩለት ብር ማለት ነው። በሰው ለወንድምሽ ክፈልሽን እኔ እንትን አልልም አለኝ። ይሄ ልጁ ማለት ነው። እኔ ካንስሌሽን መቀበል አልችልም። ሰውየው ዝም ብሎ እየወሰደ ነው እንደሚጥለው ስራ አያስገባም። እንደገናም ደግሞ እዚህ ሂድ እያለኝ ነው። ሂድ አለው ሲጀመር፣ ሂድ ወደ ቤት፣ እኔ ስራ አላስገባህም አለው። ከዛ እንደዚህ እንደዚህ ብሎ ካል ተላሽል፣ ታክሲ ላኪልኝ፣ አንቺ ነሽ የላክሽ ከወንድምሽ ጋ አለኝ። እሺ ብዬ ታክሲ ላኩለት፣ ልጁ ወደ ደላላ ቤት ተመለሰ ማለት ነው። ከዛ ብሩን ስጠኝ ስለው ሊሰጠኝ አልቻለም ምክንያት ምን ከዛ ወንድሜ አስራ አንድ ቀን አስራ ሁለት ቀን አሰራውና ሺህ ሁለት መቶ ብር ደሞዝ ወረቀት ይሰራል ብሎ ግን የወንድሜ ወረቀትም አልተሰራምም ስድስት ቀን ብቻ ነበረ ያለው ካንስሌሽኑ ሲመለስ ሌላ ቦታ ሲሄድ ግን ብሩን መለሰልኝ የወንድሜ ሌላ ቦታ ግን ያን ይዤ ሲሄድ አይቻልም አሉ ስድስት ቀን ብቻ ሆኖታል ቢያንስ አስራ ምናምን ቀን ሊኖረው ይገባል እንትን እንዲቀበለው አሉ ማለት ነው። ድርጅት አይቀበለውም ይሄን አሉ። ስንት ቀን ሞክረን በስንት ቀን ልናሰራ እንችላለን? አይዲ አሉ እኮ። ገባኝ። ኮሚሽን እኮ የሚመለሰው ራሱ ደላላው። አይ ይሄንን ሰው ስራ አላስገባም ሲሉ አይደል። የወንድምሽ ጓደኛ ለምን ስራ አልገባም? ባጭሩ መመለሳችን ነው። ባጭሩ ያልገባበት ምክንያት ደላላው ስራ ስራ አላገኘለት ወይም እንደዚህ እንደዚህ ምንድነው ምክንያት የወንድምሽ ጓደኛ ስራ ያልገባም ልጁ እንትን አለ ካንስሌሽን፣ ትክክለኛ ሰው ሳላገኝ ትክክለኛ ከፊል ሳላገኝ ካንስሌሽን አልቀበልም አለ አልቀበልም። ትክክለኛ ከፊል ፈልግልኝ አለው። ከዛ ከመጣ ሀምጣ ብሎት ማለት ነው። ሲጀመር ደግሞ ሀያ ብር እያስከፈለው ነበር። እዛ ቦታ አለ በቀን ማደሪያ፣ ስለ ማደሪያ፣ ስለ ዋናው ጉዳይ ይኖረ ማለት ዋናው ጉዳይ ምንድን ነው መሰለሽ? ካንስሌሽን አላመጣም ካለ እንዴት ያስቀጥረዋል? ያለ ካንስሌሽን ልክ ከፊሉ ሲገኝ ያመጣል። ካንስሌሽን ልክ እንትን ተልኮለታል፣ ፓስፖርቱ ተልኮለታል። ያ ይህ ሰው ካንስሌሽን ካላመጣት ላስገባህ አልችልም። ስለ እሱ ደግሞ ካንስሌሽን አላመጣም ከለ። ማነው ነው ሀሳቡን የቀየረው ማለት ነው? ደናላው ነው ወይስ የወንድሚሽ ጓደኛ ማን ሀሳቡ የቀየረው? ሀሳቡ ራሱ ነው ሂድ አለው። ለምን ሂድ አለው? ካንስሌሽን አላቀረበም ስላለ በካንስሌሽን ሲጀመር ደግሞ ከቤትም አላስወጣውም። ስራ አልፈለገለት። ስራማ አግኝቶለት እኮ ካንስሌሽን አምጣ ስለው፣ ጥሩ ከፊል መሆኑን ሳናረጋግጥ ካንስሌሽን አላመጣም አለ አይደል? አላገኘለትም ስራ። ሳያገኝለት ነው ከካንስሌሽን የጠየቀው። ለምን ልክ እንደ ወንድሜ ቀራማ ውስጥ ሊያስገባው ነው። እኔ ደግሞ ወንድሜ የሚሰራበት ቦታ ላይ ልጆችን እየላካቸው እዛ ቦታ ላይ ህገወጥ የሆኑ በጣም ብዙ ልጆች አሉ፣ እንዲህ እንዲህ ነው ብዬ ስለ ሁሌ እኛ የወረቀት ችግር የለብንም እናሰራለን፣ አትጨነቅ ይለኛል ሁሌ ስጠይቀው እና ወንድሜን ግን እዛ ያሉ ልጆች ሂድ ቀራማ ውስጥ ሳትገባ ስድስት ቀን እያለው ከዛ ሂድ አለው ማለት ነው። ራሱ ሄዶ ቼክ አድርግና ሄድና ቼክ አድርገህ ንገረኝ አልኩት። ከዛ ሄደ ይዞት ላከው ማለት ነው ሚሰጠኝ ነገር ደላላው ብር የማይመልስ ሰው ቢሆን ለምን ዘጠኝ መቶ ድርሃም ለወንድ ልጅ የከፈል ሲመልሱ፣ ለጓደኛው የከፈል ስላይመልስም ጓደኛው ራሱ ሀሳቡን ስለቀየረ ካልስል ስና አልመጣም ስላለ ነው እንጂ ካልሆነ ለምን የዚህን መልስ የዚህ ላል መልስ። ማለት አንቺ አንድ ሰው ነሽ፣ አንድ ሰው ክፍያውን ይፈጸሙ እሱ ለእኔ አልገባኝም። ለምን ልክ እንደ ወንድሜ ቀራም ምንድነው? ቀራማ ውስጥ እና መፍተር ሲፈልጎ ካልሆነ በስተቀረ የሆነ ሌላ ችግር መፍጠር ካልፈለገ በስተቀር ይመለስ ነው ወይ ያልገባኝ ነገር ኦልሬዲ ወንድምሽ ያውም ስራ አስገብቶት ያውም አስራ ሁለት ቀን ሰርቶ ከአስራ ሁለት ቀን በኋላ እንኳን ኮሚሽኑን ከመለሰ ይሄ ሰውዬ ለምን ይዘኛውን ገና ያስቀጠረውን

ይሄን ይወድ ይማ ይሄ እንደዚህ ከሆነ ፕራይቬት ነው። አይ ከናት ኢንቫይት ዩ እሹ እዩ ቺቺ አት ምልክት ከሆነ አካውንቱ ፕራይቬት ነው ማለት ነው። ይቺ አት ምልክት እንደዚህ ከሆነ ነው ኢንቫይት ማለት ነው የሚቻለው ቆይ፣ በሆነ ሰው ምሳሌ፣ ሌላ ሰው ደግሞ ፎቶ እኔ አንቺን እንዳስገባሽ እንደዚህ መሆን አለበት። እንደዚህ መሆን አለበት ኢንቫይት እንዳደርግሽ ይህንን ማግኘት አለብን። አይሽ እንደዚህ ከሆነ ነው ያንቺ ኢንቫይት ማድረግ የምንችለው። እንደዚህ ከሆነ፣ እንደዚህ ከሆነ አካውንቱ ፕራይቬት ነው ማለት ነው። እንደዚህ ሲሆን አካውንቱ ፕራይቬት ነው። ተረዳሽኝ? እህቴ ገባሽ? ሶ ሴቲንግ የሚለው ከዛ ፕራይቬሲ የሚለው ልጅ ከዛ ፕራይቬት የሚለው በርቷል። አጥፊው ያንኛንጭ ማስገባት ትችላለሁ። የሰላም ብያታለው ግን አልመለሰ። ማን ነው አላየችውም?